ይህ ሁኔታ በዘመነ ነገሥት ማውቂያ ዘመን ላይ ነው። ምንም ቢሆን ወደኋላ ኋላ ወደ ጥንት ዘመን ልንሄድ ግድ ይለናል። ምክንያቱም በምድር ላይ ታይታ ስለነበር አሁን ላይ ትኑር አትኑር ጥያቄ ስለሆነችው ድንቅና አስገራሚ ስለሆነችው አንዲት ጥበብ ነው። በምድር በኖርክ ጊዜ በሕይወት በመጀመሪያ ይህን አግኝ ተብሎ በቀላል በማይገኙ በጥቅልል ጥንታዊ ብራናዎች፣ ደግሞም ማንም ሰው በጋድ አለኝ ብሎ ስለማይናገረው በጠቢባን ተጽፈው በሚገኙ ድብቅ ሰነድ እና ውድ ድርሳኖቻቸው ላይ ስለተጻፈች ጥበብ እናያለን። ከሁሉ አስቀድመን ይህን ነገር ልብ እንበል። አባቶቻችን በዘመኖቻቸው ውስጥ የማይሻር እውነታን ይዘው ይጓዙ ነበር። ይህም ከፈጣሪ ጋር ያላቸው ጥብቅ ቁርኝነት ነው። ለእኛም ታዲያ ከምንም በፊት ከፈጣሪ ጋር ሊኖረን ስለሚገባው ግንኙነት እና ጥብቅ ዘንድ ነግረውናል። እለት ከኬክሮስ ሳምንታት ከእለታት፣ ወራት ከሳምንታት ዓመታት ከወራት ዘመናት ከዓመታት እንደሚገኙ ሁሉ ቀን ቆጥሮ የአባቶቻችን ልዩ ምስጢር ይኸው፣ አሰናድተን ይዘን መጥተናል። ወደኋላ ኋላ ትውልዶች በተቆጠሩ ጊዜ ኢትዮጵያውያን ከጠቢቡ ሰለሞን ዘሮች እንደሆኑ በገሀድ ያለ እውነታ ነው። ማን ይናገር የነበረ፣ እረ እንደው ማን ያርዳ የቀበረ። እናም ይኸው ይጣፍጣል፣ ቅመሱልኝ፣ ይመቻል፣ ኑሩበት በምትል በታሪክ በሰፈረ ጽሑፍ ላይ ስለ አስገራሚ ምስጢር እናያለን። በምድር ላይ ተይታ የነበረችው ያቺ ታላቅ ጥበብ አብዛኞቹ እንደሚሉ እውነት በሰሎሞን ዘመን ተቋይታ ይሆን? ይህ ጥበበኛው የጸለየው ጸሎት ነው። ይመልከቱ። ወደ ቀደመ ነገራችን እንመለስ። መጽሐፍት በመነሻችን ላይ ያነሳነውን ሐሳብ አሁን በግልጽ ይመልሱልናል። ጠቢው ሰሎሞን በእጁ ላይ ምንም ነገር አልነበረውም። እናም በ12 ዓመቱ ቢነክስም የአባቱን ዘውድ ቢደፋም፣ ያቺ ሰዓት እስክትመጣ ድረስ እጆቹ ባዶ ነበሩ። ስለዚህም ነው ወደ ፈጣሪ ዘንድ ፊቱን ማዞሩ እናም እንደ ጠቢቡ ጥበብን የቀመሰ የለም እናም ማን ይናገር የነበረ በነገሥታት በመኳንንት ፊት ስለነበረው ክብር እስከ ዓለም ጫፍ ድረስ ጥበቡን ያልሰማ ማን ይኖር መጽሐፍ ቅዱስ እንዲህ ብሎ ይጽፋል ንግሥተ አዜብ የሰሎሞንን ጥበብ ለመስማት ከምድር ዳር መምጣቷን ይናገራል የብሉይ ኪዳን መጽሐፍ ደግሞ ዘርዘር አድርጎ እንዲህ በማለት ያስቀምጣል የሳባ ንግሥት በእግዚአብሔር ስም የወጣለትን የሰሎሞንን ዝና በሰማች ጊዜ በእንቈቅልሽ ትፈት ነው ዘንድ መጣች። በግመሎች ላይ ሽቱ፣ እጅግ ብዙ ወርቅ፣ የከበረ ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰሎሞንን በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰሎሞንም የጠየቀችውን ሁሉ ፈታላት። ሊፈታው ያልተቻለው ለንጉሡ የተሰወረ ነገር አልነበረም። የሳባ ንግሥት የሰሎሞንን ጥበብ ሁሉ፣ ሰርቶትም የነበረውን ቤት፣ የማዕዱንም መብት የብላቴኖቹንም አቀማመጥ የሎሌዎቹንም አሰራር አለባበሳቸውንም፣ ጠጅ አሳላፊዎቹንም በእግዚአብሔር ቤት የሚያሳርገውን መሥዋዕት ባየች ጊዜ ነፍስ አልቀረላትም። ንጉሡንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንሁም ነበር። እነሆም እኩሌታውን አልነገሩ ነበር። ጥበብህና ሥራህ ከሰማሁት ዝና ይበልጣል። በፊት ሁል ጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎች ምስግኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠ አምላክህ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዶታለና ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ አስነሳ። ለንጉሱ መቶ መክሊት ወርቅ እጅግም ብዙ ሽቱ የከበረ እንቁ ሰጠችው። የሳባ ንግሥት ለንጉሱ ለሰሎሞንም እንደሰጠችው ያለ የሽቱ ብዛት ከዚያ ወዲያ አልመጣም ነበር። ንጉሡም ሰሎሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የለመነችውን ሁሉ ለሳባ ንግሥት ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች፣ ይል ነበር። ነገሩ እንዲ ነው። ገና ጠቢው ሰሎሞን ወደ ንግሥና ከመምጣቱ በፊት የአባቱ ቤት ሙሉ በእጁ ሆኖ ሳለ ግን ወደዚች ዓለም ባዶ እንደመጣ ከአባቱ ንብረትና የንግስና ዙፋን ውጪ እሱ ምንም ነገር እንደሌለው አስተዋለ። እናም በዚያን ጊዜ ከፈጣሪ ዘንድ አንድን ነገር ያገኝ ዘንድ ሻ ጥበብን ለማግኘት የጸለየው ጸሎት ይህ ነው። መመልከት ይችላሉ። ወደ ገዳም ብሄድኩበት ወቅት አንድ አባት እንዲህ ብለው አጫወቱኝ። እሱም የዓለም ምስጢር ትልቅ ጥበብ ነበር። ወደ ገዳሙ ብሄድኩኝ በሁለተኛ ቀኔ ላይ በወጋችን መሃል አንድ ጥያቄ ጠየቁኝ ለምን ወደዚህ እንደመጣ ታውቃለህን? በማለት ምክንያቴን ጠየቁኝ። እኔም የመጣሁበትን ምክንያት ተናገርኩ። እኒህ አባት መኖክሴም ለሁለት ምክንያት እንደመጣሁና ሁለት ታላላቅ ጥበብን ነገሩኝ። እናም መለስ ብዬ ምላሽን ስመለከት አንዱን እንዳገኘውት ተሰማኝ። ቀጠሉና ሁለቱን ታላቅ ነገር ነገሩኝ፣ ንጹሕ ሕሊናና አስተዋይ ልቦና። እነዚህ የሰው ልጅ በምድር ላይ እንደተፈጠረበት ዓላማ እንዲኖር የሚያስቀጥሩለት ሁለቱ ጥበባት ነገሩኝ። አያይዞም የዓለም ታላላቅ ሁለት ሰዎችን ጠቀሱልኝ። ንጹሕ ሕሊና ያለውን ንጉሥ ዳዊትን፣ አስተዋይ ልቦና ያለውን ደግሞ ጥበበኛው ንጉሥ ሰሎሞንን ጠቀሱልኝ። መጻሕፍት እንደሚናገሩም እኒህ ሁለቱ ነገሮች ሰው ለሚባል ፍጡር አስፈላጊና በየትኛውም ዓለም ለሚኖሩ የሰዎች እውነተኛው የስኬት ምስጢር እንደሆኑ ያረጋግጡልናል። በምድር ላይ ስለነበረችው አሁን ላይ ትኑር አትኑር ጥያቄ ስለሆነችው በጠቢቡ ሰሎሞን ዘመን ጥበብ ታይታ ነበር። እናም አሁንም ድረስ ደግሞም ወደፊትም ድረስ አለች። ጥበበኛው ጥበቡን በመጽሐፍ ጽፎታል፣ ደግሞ ደጋግሞም ተናግሮታል። በመጀመሪያ ሐሳባችን ላይ አንስተነው ነበር። አባቶች ደግመው ደጋግመው በጽሑፍ እንዳስቀመጡት ይቺ ጥበብ የምትገኘው ከፈጣሪ ጋር ካለን ግንኙነት ጋር ተያይዛ የምትመጣ ናት። ተበራ ዘንድ ትጋ፣ ትድን ዘንድ በማስተዋል ጸልይ፣ ታገኝ ዘንድ ፈልግ። ትውልድ ትውልድን ማፍራቱን በስነ ፍጥረት ታሪክ የሰው ዘር መተካካቱን ሰው ሰውን መውለዱን ያቆምበት ዘመን ታይቶም ተሰምቶም አይታወቅም። አሁንም ድረስ ሰዎች መወላለድን አላቆሙም እና የፈጣሪ መግቦቱ አልተቋረጠምና ጥንት ይወጣ ይነፍስ ይበርድ ደግሞም ይሞቅ የነበረው ፀሐይ፣ ነፋስ፣ ውሃም ይቆፈር የነበረ መሬት አሁንም ድረስ ያው አንድ ነውና ያቺን ጥበብ ማግኛ መንገዱ አልተቀየረም። መዝሙረ ዳዊትም መዝሙር 89 47 እንዲህ ብሎ ይናገራል። ችሎታዬ ምን እንደሆነ አስብ፣ በውኑ የሰውን ልጅ ሁሉ ለከንቱ ፈጠርከውንም ይላል። መዝጊያን አንኳኩ ይከፈትላችኋል፣ ጠይቁም ይሰጣችሁማል የሚለው ቃል አሁንም ድረስ ይሰራል። ደግሞም ያለ ትዕግሥት የተሰራ በጎ ግብር የትኛው ነው? አይገኝም። በሀገሬው ሰው አባባል የታገሰ ከሚስት ይወልዳል። በዚህ ቪዲዮ መጨረሻን፣ አንደኛ ከፈጣሪ ጋር ያለንን ግንኙነት እናጠንክር፣ ሁለተኛ መጽሐፍ ቅዱስን እናንብብ፣ ሶስተኛ ንጹህ ሕሊናና አስተዋይ ልቦና እንዲኖረን እንትጋ፣ አራተኛ ወደ ገዳማት ጉዞ እናድርግ፣ አምስተኛ ታሪካችንን አንናቅ፣ ስድስተኛው ጥበብን እናግኝ። በመንፈስ ነቅተን በንቃተ ሕሊና ጥበብ እንጓዛለን።